በክፍል ሁለት ደግሞ ለልጆች ግልጽ አለመሆን፣ ለሴትና ለወንድ እኩል እይታ አለመኖር ነው። ልጆችን በእኩል እይታ አለማየት ትልቅ ችግር፣ ወላጆች በአገር አለመኖር፣ በተለይ ጨረሻ የቤተሰብ አለመስማማት፣ እርስ በርስ ያደረግኩ ብለው የሆነች ስህተት ብትፈጠር መናገር ስለማይችሉ ራሳቸውን ለማጥፋት ከሀገር ወይም ደግሞ ከሀገር ለመሰደድ ለመጥፋት ይዳረጋሉ ማለት። ነገር ግን መውጣት አልቻልንም። አሁን ደግሞ በሰውነት ላይ፣ በኢኮኖሚ ላይ፣ በአካል ላይ የሚደርሱ ችግሮች እንደምታዩት ነው ብለን ስናሳያቸው ወይም ስንነግራቸው። ያለ ሰላም ሰላም፣ ጤና ይስጥልኝ። ይህ ከወላጆች ጋር የምንወያይበት ክፍል ሁለት ነው። በክፍል አንድ ያየናቸው ነጥሞች ርዕስ ርዕሶቹን ብቻ ስናገር አባትና እናት አንድ አለመሆን ሁለቱ ክፍተት ፈጥረው ልጆችን ሊገቡ እንደሚችሉ ተወያይተናል። በተለያየ ጉዳይ ባተሌ ወይም ቢዚ ነኝ ማለት ለልጆቻቸው ሰዓት አለመስጠት፣ የአቅም እጥረት መኖር ወይም አካዳሚካል ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል፣ በቴክኖሎጂን አብስቶ መፍራት በሚሉት ዙሪያ በክፍል አንድ እጅግ ደስ የሚል ውይይት ተወያይተን ነበር። በዛሬው በክፍል ሁለት ደግሞ ለልጆች ግልጽ አለመሆን እርግጥ ነው። በአሁኑ ጊዜ ይህ ብዙም አይታይም። ያው እዚህ ጋር ኮት እንዳደረግኩት ማለት ነው። የአሁኑ ወላጆች እንዳደግንበት አይደለም። ለልጆቻቸው እያንዳንዱ ነገር ግልጽ የሚያወሩ ብዙ ቤተሰቦች ተፈጥረዋል። ነገር ግን አሁንም ቢሆን ይቀራል፣ በግልጽ ነገሮችን የመወያየት ለምሳሌ ከተቃራኒ ጾታ ግፊት ቢመጣ እንዳትቀርብ እንዳትቀርቢ ምንም አይነት ወንድ እንዳትቀሪ፣ ወየውልሽ፣ እገልሻለሁ፣ እገልሃለሁ። ይህ ከሆነ ምሽግ ይዞ መፋጠጥ ነው የሚሆነው። ልጆችም እድሜያቸው እየጨመረ ብሄደ ቁጥር የራሳቸውን ምሽግ ይሰራሉ። ቤተሰብ ምሽግ ይሰራና መፋጠጥ ነው የሚሆነው። ኢንኬዝ የሆነ ስህተት ከተፈጠረ እንኳን ራሳቸውን ለማጥፋት ነው የሚዳረጉት ማለት ነው። ልጆች ራሳቸውን ለማጥፋት ከሚዳረጉባቸው ትልቁና ትልቁ ፖይንት የወላጆቻቸውን ከባድ የሆነ የማስፈራራት ዛቻ ስለሚያውቁ በተለያየ አጋጣሚ ጥንቃቄ አደረግኩ ብለው የሆነች ስህተት ብትፈጠር መናገር ስለማይችሉ ራሳቸውን ለማጥፋት ወይም ደግሞ ከሀገር ለመሰደድ ለመጥፋት ይዳረጋሉ። ማንንም ጥርጥር የለውም። ነገር ግን ልጆች እንዴት ነው የምናደርጋቸው? በእኛ በእኛ የደረሰውን በእኛ የደረሰውን ለእነሱ መንገር ለምሳሌ እኔ እውነት መስሎኝ እንደዚህ እንደዚህ አድርጌ ወላጆች ሲመክሩኝ፣ ቤተሰብ ሲመክረኝ፣ መምህር ሲመክረኝ እንዲህ ማድረግ ሲኖርብኝ የነሱም ምክር ትቼ እንዲህ በማድረጌ ለዚህ አይነት ሁኔታ ተዳርጊያለሁ። ሱሶች ካሉ ለምሳሌ እንዳትቅም ስትቅም ባይህ፣ ጫት ይዘህ ባይህ እገልሃለሁ ከማለት እኔ ለምሳሌ እቅም ነበር ወይም አጨስ ነበር የምናደርገው ከሆነ ማለት ነው፣ ወይም አሁንም የምናደርገው ከሆነ አሁንም ቢሆን ይህን ነገር አድርገዋለሁ። ነገር ግን ወደዚህ ጉዳይ የገባሁበት ዋና ምክንያቴ እንደዚህ እንደናንተ ወላጆቻችን ግልጹን እያንዳንዱን ነገር ስለማይነግሩን እና ጓደኛም በማየት እንደ አራዳነት መስሎን ያደረግናቸው ነገሮች ገብተንበት ነገር ግን መውጣት አልቻልንም። አሁን ደግሞ በሰውነት ላይ በኢኮኖሚ ላይ፣ በአካል ላይ የሚደርሱ ችግሮች እንደምታዩት ነው ብለን ስናሳያቸው ወይም ስንነግራቸው ያለውን ሁኔታ ኢቭን ለምሳሌ የምንቅም የምናጨስ የምንጠጣ ከሆነ ኢቭን ለምሳሌ ጥርሳችንን ብናሳያቸው የጥርሳችን መበላሸት ውስጣዊ ፓርት ደግሞ እንደዚህ አናየውም እንጂ ተጎድቷል። አሁን ታዲያ ለምን አትተውም ብላችሁ ከጠየቃችሁ ደግሞ ይሄ እንደዚህ ካሉት ጉዳቶች አንዱ አንዴ ከተገባ በኋላ መውጣት አለመቻል ትልቁ ጉዳት። ስለዚህ ዋናው ነገር ነገሮች ውስጥ አለመግባት ነው እንጂ ከገቡ በኋላ ለመውጣት እጅግ አዘቅት እንደሆነ ማስረዳት ነው። ይሄንን ከነገርናቸው በኋላ በተለያየ አጋጣሚ የሌላ ጊዜ አንስተን ደግሞ በሆነ አጋጣሚ ነገሮች ቢፈጠሩ ደግሞ ግን ከቤተሰብ ጋር መወያየት እንዳለባቸው ማስረዳት። ሁለተኛው ነጥብ ለሴትና ለወንድ እኩል እይታ አለመኖር ነው። ይህም በአሁኑ ጊዜ ብዙም የለም፤ ያሉባቸው ቤቶች ካሉ ይህን እንዲስተካከሉ ማድረግ ነው። በእርግጥ ሳንወድ በግድ ሳንወድ በግድ አንዳንድ ጊዜ ሴቶች ላይ ትንሽ ጫና የሚኖርበት ሁኔታ ይኖራል። እነዚህን ለማስተካከል መሞከር ይኖርብናል። ሶስተኛው ነጥቤ ልጆችን በእኩል እይታ ለማየት ሁለተኛው ላይ ሴትና ወንድም በሚል ነው። ይሄኛው ነጥብ ደግሞ እንዳጠቃላይ እንትና እኮ ጎበዝ ነው፣ ንቁ እኮ ነው፣ ታታሪ እኮ ነው፣ አንተ አንተ ሌሎቹን ተዋቸው አንተ እኮ አንበሳነ አንቺ አንበሳነሽ ብሎ ወደ አንዱ ትኩረት ማድረግ ጥሩ አይደለም። እኩል ማየት ማቻቻል። ልጆች ይፈትናሉ። ከኔና ከእንትና ማንን ትወዳለህ ብለው ይጠይቃሉ። ሊበልጡን አይገባም። ማንንም እኩል እንደምናይ በሌሉበት ራሱ አንዱ ልጅ በሌለበት ለዚህኛው ልጅ ያኮ ዱርዬ ኮ ነው፣ ጨላጣ ኮ ነው፣ ሰነፍ ኮ ነው፣ ያኮ እንትና ኮ ሰነፍ ነው ብለን ካወራናለት ነገም እሱ ሳይኖር እንደዛን ልንለው እንደምንችል ስለሚያውቅ ጥንቃቄ ማድረግ ባይኖርም ስለዛ ልጅ በጎነት ማውራት ይኖርብናል። አራተኛው ትልቅ ችግር ወላጆች በአገር አለመኖር፣ በተለይ እናቶች በአገር አለመኖር ለስራ ጉዳይ ወደ አረብ ሀገር እና ሌሎችም ሀገሮች መሄድ እና ልጅን ወልዶ ለአያት እና ሌሎች ዘመዶች ሰጥቶ መሄድ እጅግ እጅግ እጅግ ከባድ ነው። ይህንን እንግዲህ በምን መልኩ ይፈታል የሚለውን ለእናንተው የቤት ስራ ነው የምሰጠው። ሁሉም የየራሱ ይህን ከተረዳ በኋላ የየራሱ መፍትሄ መፍጠር የሚችልበትን መንገድ ማመቻቸት ነው። ካልሆነ ግን ይህን የምናደርግ ከሆነ ወልደን ለቤተሰብ አስረክበን እኛም የምንመለስ ከሆነ ያው የልጆች በትምህርት ላይ ያለው ጉዳይ ጥሩ እንደማይሆን መረዳት ነው። አምስተኛና የመጨረሻ የቤተሰብ አለ መስማማት እርስ በርስ ጭቅጭቅ መኖርና፣ አልፎም ተርፎም መለያየት። ይህ እኔ ራሴ በምሰራባቸው ዘመናት የገጠሙ ናቸው። ጥሩ ቤተሰብ የነበሩ እንዲህ አይነት አተካራ የሚፈጠርበት ሁኔታ ከተፈጠረ ልጆች ክላስ ውስጥ ቁጭ ብለው ወደ ቤት ማሰብና ብዙ የቤት ስራዎችን ካለማቋረጥ መስራት መቃዠት እንዲሁም አልፎ ተርፎም ካለእድሜያቸው ሽንት መሽናት መደናገጥ ሁሉ ሌሊት ሽንት ሊያመልጣቸው እና በትምህርትም እጅግ መዘናጋትና በራስ አለመተማመን መኖር ነገሮች ይፈጠራሉ። ጥንቃቄ ማድረግ ነው። ሁለቱም እናትም አባትም ነገሮችን ማቻቻል። ሁላችንም አተካ አንዳንድ ነገሮች ይፈጠራሉ። ነገር ግን ባላንስ አድርጎ ለመኖር መሞከር ይኖርብናል። መምህር ማምር ነኝ። በክፍል ሶስት እስከምንገናኝ ድረስ ለዛሬ ይበቀኛል። ቻው።